ሰላም ሰላም፣ የኢዩከቤራ ቻናል ተከታታዮች እንኳን ደህና መጣችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ዛሬ የተለያዩ መረጃዎችን ወደ እናንተ ይዤ መጥቻለሁ። በሆም አፌርስ ጉዳይ ላይ ያተኮረ ነው ማለት ነው። ሰሞኑን የተለያዩ የሆም አፌርስ ፌክ ኒውሶችን እያየን ነው፣ ና በዚህ ጉዳይ ላይ በደንብ አድርጌ ማውራት ፈልጋለው። ሁላችሁም ይህንን ቪዲዮ ሼር በማድረግ እንድትተባበሩ ጠይቃለው። ሰሞኑን የተለያዩ አዳዲስ የመጡ ልጆች በተለያየ መንገድ ፌክ ኒውሶችን እያሰራጩ እያየን ነው። ይሄ ፌክ ኒውስ ለተለያዩ ወንድሞቻችን ብራቸው እንዲበሉ ምክንያት ይሆናል እና ይህንን መረጃ ከተለያዩ ከአዋቂ በተለይ በሆም አፌርስ ጉዳይ ላይ ጥልቅ እውቀት ያላቸውና መረጃ ላላቸው ካላቸው ሰዎች የሰበሰብኳቸውን መረጃዎች ወደናንተ ያቀርባለሁ ማለት ነው። ዩቲዩብን ሰብስክራይብ እንድታረጉ ድጋሚ ጠይቃለው። እንግዲህ ሆም አፌርስ በዚህ ሰዓት በተለይ ሳውዝ አፍሪካ ላይ ሎክ ተደርጎ ነው ያለው። ለምንም ለየትኛውም ለአዲሶችም ሆነ ለተለያዩ እንትኖች በጣም አዳጋች በሆነ መንገድ ቆመዋልና የተለያዩ ምናልባት በተለያየ መንገድ ሆም ሆም አፌርስ ሁሉም አንድ አይደለም። ስክራ ያለበት አለ። የተለያየ እንትኖች ነው ያሉትና ስለዚህ አሁን ላይ ሰሞኑን እየተሰራጨ ያለው መረጃ የተሳሳተ ነው። አዲስ ህግ ወጥቷል እንደዚህ ሊሰጥ ነው አይዲ ሊሰጥ ነው በሚል የሚሰራጨው መረጃዎች በጣም ለክፋትና ለመበላት የሚያገፋፋ ስለሆነ ሁላችሁም ይሄን ነገር ጥንቃቄ እንድታረጉ ነው የምጠይቀው። የሆም አፌርስ ጉዳይ መረጃ ካለ በተለይ በቅርበት በዛ እንትን ላይ የሚሰሩ በተለይ ደግሞ በኮሚኒቲ አባልነት ላይ የሚሰሩ ሰዎች በብዛት የሚያውቁ እንትኖች አሉና ይሄን ነገር እኛ በመረጃ የተደገፈ ነገር ነው ማድረግ ያለብን። በሆም አፌርስ ጉዳይ በጣም ብዙዎች ብር እየተበሉ ነው ያሉት። እኛ ለፎሎ እና ለላይክ ብለን የምንሰራው ነገር ጥቅሙ፣ ጉዳቱ ብቻ ነው። ስለዚህ አሁን ላይ ሆም አፌርስ በጣም አስቸጋሪ ሂደት ነው ያለው። ሎክት ተደርጓል፣ ሎክት ተደርጓል። ስለዚህ የሆም አፌርስ ጉዳይ አዲስ የሆነ ትክክለኛ መረጃ እስከሚወጣ ድረስ

ውስጥ ላይ በደንብ በደንብ መረጃ ያላቸው ሰዎች የሚሰሩት አይነት አካሄዶች። አሁን ለምሳሌ ከሀበሻ ይልቅ ሱማሌዎችን ነው እያመነን ያለ ነው። መረጃ እንኳን ቢኖረን ማለት ነው ሀበሻ በጣም ራሱን ነው የሚጎዳው፣ ህዝቡን፣ የራሱን ህዝብ ይበድላል። እና ከኛ የተሻለ ከሀበሻ የተሻለ ሱማሌዎች የተሻለ መረጃ አላቸው እና በሱማሌ መንገድ የሚትሞክሩ ልጆች አንዳንዶች እያገኛቸው ነው ሳይቃጠል በፊት ደግሞ የሄዳችሁ ሰዎች እየታደሰ ነው። ከዛ ውጪ ግን አዳዲሶች ሆም አፌር እየተሰጣቸው አይደለም። ይህንን መረጃ በትክክል ማዳመጥ አለባችሁ። መበላት የለባችሁ ወንድሞቻችን እንድትበሉ አልፈልግም። እና በተለያየ መንገዶች መረጃ ሲኖረን ወደ ሚዲያችን እናቀርባለን። እንደዚህ አምጥተን በተለያዩ ጉዳዮች ላይ ሰዎችን እንኳን ጋብዘን በሚዲያ ደረጃ እንኳን እናስወራለን። ይህንን መረጃዎችን መስማት ለእናንተ ይጠቅማል። ለፎሎና ለላይክ ብሎ የሚያወሩበትን አንዳንድ ነገሮችን መስማት የለባችሁም። የተለያዩ ልጆች ብራቸውን ተበልቶ በጣም በጣም በጣም በብዛት ማለት ነው። በተለይ አዳዲሶችን እናሰራልን በሚል በጣም ብዙ ብር እየተበላ ነው ያለው። ስለዚህ ጥንቃቄ አርጉ እባካችሁ። እየወጣ ካለም ደግሞ ፌክ ነውና፣ እና ነገ ላይ ዋጋ ሊያስከፍላችሁ ይችላል። ስለዚህ እባካችሁ በሚችሉት አቅም ሁሉ ሁላችን የምን ነው በምንችለው አቅም ይሄን ነገር ማቆም አለብን። አበሻ ራሱን እንዲበድል አታርጉ። በምችሉት አቅም ይሄን ነገር እናቆምላለው። የተለያዩ አዳዲስ መረጃዎች ሲመጣ ወደ ሚዲያችንን ወደ ዩቱብ፣ ወደ ፌስቡክ እና ቲክታክ እዩ፣ ካቤራ በሚለው ላይ እንለቃለን። እስከዛ ድረስ አዲስ መረጃ ስለሌለ ሁላችሁም ጥንቃቄ እንዲታረጉ ይጠይቃሉ ማለት ነው። ከተለያዩ መረጃዎች እንደሰሙት ምንም አይነት አዲስ እየተሰራ ያለ ሆም አፌር የለም እንዳትታለሉ። በሚችሉት አቅም ሁሉ ጥንቃቄ እንድታደርጉ ላለውና ይህንን ሼር በማድረግ ለሁሉም አድርሱ። አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እዩ ካቤራ ነኝ። መልካም ሰንብቱ።